ኢትዮጵያ በቅርቡ የጋዝ ምርትን ወደ ገበያ ልታቀርብ ነው የሚል ዜና ሰሞኑን የተነገረ ሲሆን፣ እንግዲህ እንዲህ እንዲህ አይነት ዜና ስንሰማ የእኛም እረፍት አልባ አእምሮ ወደኋላ ይሄድና ነገሮችን ማሰብ ይጀምራል። ለምሳሌ የዛሬ አምስት ዓመት አካባቢ እንዲሁ ድፍድፍ ነዳጅ መላክ ልትጀምር ነው የሚለውን አሃ፣ ልንልክ ነው፣ ልናቀርብ ነው ምናምን እያልን እኮ ሀያላኑን ሀገራት በፍርሃት አስራድ ናቸው ነው ወይስ መጨረሻ ላይ ኤፕሪል ዘፉን ልንላቸው? አሁን እዚህ ዜና ስር ህዝቡ እንኳን ደስ ያለን እየተባባ ላይ ይተቃቀፋል ብለን ስንጠብቅ ይልኝማ ምን እንደሚባባል ያው መቼ መንግስትዬ፣ የድሮ ነገስታት ህዝቡ ምን ይላል ሲሉ በምን ይታወቃል ቢሏቸው በእረኛ አሉ ይባላል። እንግዲህ ዘንድሮ እረኛው በጣም ሩቅ ስለሆነ በምን ይታወቃል ቢሉ በኮመንት ማለት ነው እንዴ? በጀት የማይመደብበት አበል የማይሰፈርበት እኮ የህዝብ ለህዝብ ውይይት ማለት ነው። እኔ ልሙትሎት አማካሪዎቹን ከሚያደምጡ ኮመንት ያንብቡ። እንግዲህ ቀጥሎ እንደሚከተለው እናየዋለን። ያኔም በምርጫ ሰሞን ነበረ ድፍድፉ የተገኘው ያለው ኮማች ታዴ ቢማን ይባላል ከቀጨኔ። ተጨማሪ ማብራሪያ ከፈለጉ ብዬ ነው። እውነቱን እኮ ነው፣ የእኛ ሀገር የተፈጥሮ ሀብቶች የሆነ ምርጫ ልናካሄድ ስንል ነው እንዴ? እንደው በደስታ ፍልቅ ፍልቅ የሚሉት እንኳን ደስ ያለን። በቃ የሚደርሰኝን አካፍሉኝና ልሂድ ያለማለት ያው። እንግዲህ ለዚህ ምላሻችን በቃ እዳህን ችሏል ማለት ነው እንዴ? ከዚህ ቀደም ያለብንን የነፍስ ወከፍ ዕዳ አልሰማም እንዴ? ከስንዴ ሳናገግም ሌላ መላክ ያለም ነበረ። የዚህን እንኳን እኔም ስላልገባኝ ብንተወ ነው የሚሻለው። ብቻ መንግስትዬ፣ ቅድም እንዳልኩት ኮመንት አንብብ፣ ኮመንት አንብብ ምክር ነው። ከህዝብ ጋር የገጽ ለገጽ ውይይት እንደማለት ነው። ሳቅ እየመረቀ እኮ ነው የልቡን የሚነግርህ ያው እንግዲህ በህዝቡም አይፈረድም። ያኔ ይሄ ህዝብ ሾርት ሚሞሪ ነው ያለው ከተባለ በኋላ ወደ ኋላ ይሄደ፣ ያው ቀልብ ገዛ መሰለኝ፣ ወደ ኋላ ይሄደ፣ ብዙ ነገሮችን ማስታወስ ጀመረ። እኔ ራሱ አሁን ይህን እያወራው የኮቪድ ጊዜ መድኃኒት ማግኘታችን ትዝ እያለ ነበር። በርግጥ እንግዲህ ኮቪድ አቅመቢስ ሲሆንብን ትተነው ሊሆን ይችላል። ያው ወሬውን ያላነሳ ነው ወይ ሁሉም ይሞታሉ ማን ይጠይቀኛል ብላችሁ ይችላል። ለማንኛውም ግን እኔ መንግስትን የምመክረው ማን መካሪ እንዳደረገኝ ባይታወቅም? ይሄን የጋዝ ታሪክ እውነት በማድረግ የኮሜንት ታሪክንም ቀይር። ያው የዚህ ዜና ሞራል ኦፍ ስቶሪ በሀገር እድገትና በሀገር ብልጽግና መሳቅና መሳለቅ ሳይሆን መንግስትን ማስታወስና ማሳሰብ ሲሆን ድሮ ድሮ ማታ ከረሜል ነጅል ልመጣለው የሚለው አባት ፖለቲካ ያዋጣናል ወይ የሚለውንም ጨምሮ ለመጠየቅ ነው። ሰሞኑን የአዲስ አበባ ዩኒቨርሲቲ ሰባ አምስተኛ የምስረታ በዓሉን ያከበረ ሲሆን በዚሁ ቀንም ሰላሳ ሦስት ተማሪዎችን በማስተማር የጀመረውን ተቋም ወደ 6849 ተማሪዎች አድርሶ አስመርቋል። ለተመራቂዎች እንኳን ደስ ያላችሁ እያልን ለስራ ፍለጋው ይህን ጫማ እንድትገዙ እናሳስባለን። ያው መቼም ከመመረቁና ከትምህርቱ በላይ ስራ ፍለጋው እንዴት አድካሚ እንደሚሆን ከእናንተ የተደበቀ አይደለም። እንግዲህ ይህንን ጫማ ሳትጨርሱ ስራ እንድታገኙ የምንመኝላችሁ ሲሆን የሲቪል ምህንድስና ስታጠኑ ቆይታችሁ እራሳችሁን የመንገድ ተቆጣጣሪ ሆናችሁ ልታገኙ ትችላላችሁ። ያው እዚህ ጋር የሚነሳው ስራ መናቅ ሳይሆን ይህን ሁሉ አመት ስለ መንገድ ስራ ሳጠና ቆይቼ እንዴት መንገድ ላይ ቆማለሁ የሚል ጥያቄ መምጣቱ ስለማይቀር ነው። እንግዲህ ለዚህም መልስ አለ። ያው እኮ ነው፣ መንገድ መንገድ ነው። ምናልባት እንግዲህ መንገድ ለሚሰሩ ሌሎች ሰዎች አስተያየት በመስጠት ታገለግል ይሆናል። የምር አሁን በቀደም ራሱ የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ከዚህ በኋላ በደንብ ማስከበር ሰራተኞችን የምቀጥረው በዲግሪ የተመረቁትን ነው ብሏል። ዜናውን ከመጨረሴ በፊት ግን እንዴ ዩኒቨርሲቲዎች ይሄ ደንብ ማስከበር የሚባል ዲፓርትመንት ከፈቱ እንዴ ምናምን እያልኩ ነበረ። ጥቂት ካሰላሰልኩ በኋላ ምናልባት ተመሳሳይ ፊልዶች ወይም ሪሌትድ ፊልድስ የሚባሉትን ይሆናል እያሉ ያሉት አልኩ። የዜናው መሀል ላይ ስደርስ ግን ያገኘኋቸው የትምህርት መስኮች ኢንጂነር ሲቪል ኢንጂነሮች እንዲሁም የጤና ባለሙያዎች የሚል ነበር። ደግ አደረጋችሁ በዱላ ለመዠለጥ ሂዩማን አናቶሚ ያጠና ሰው መቅጠር የተሻለ ነው እንዴ። የቱ የሰውነት ክፍል ምናምን ቢመታ የተሻለ እንደሆነ ከእነሱ በላይ ማን ያውቃል? አስፈላጊ ነዋ። እናማ የተማራችሁትን እሰራለሁ ብላችሁ እንዳታስቡ ለማለት ነው። በነገራችን መካከል ይሄ በምርቃታችሁ ቀን ወላጆቻችሁ ሲሰሩ የነበሩትን ስራ እናንተን ለማስተማር ማለት ነው። የምርቃቱ ግን ይዛችሁ የምትመጡ ሰዎች እረ በቃን ይበቃናል። የዛሬ ሁለት ዓመት እናቴ ቅጠል እየሸጠች አሳደገች አስተማረችኝ ለማለት ቅጠል ተሸክሞ የመጣው ልጅ ኮንዶሚኒየም ወሰደ። አይበቃም ታዲያ በዚህ መነሻ በየዓመቱ የከሰልና የእንጨት መሸከም ትርኢት ልናደርግ ነው። ማለቴ እናደርገው ካለን እኮ ሃምሳ ፐርሰንት ተመራቂዎቹ የዚህ ታሪክ ባለቤቶች ናቸው። ታዲያ ጉሊት ስሸጥ ያሳደገችው ጉሊት እየሸጠች ያስተማረችው ደግሞ ተማሪ ሽንኩርትና ድንች ምናምን ይዞ የዩኒቨርሲቲ በር ላይ ይቀመጥ። ከዚያ ደግሞ ደንብ አስከባሪዎች ጭራሽ እዚህ መሃል ህገወጥ ንግድ ምናምን ብለው ይዘርግፉበት ወይ ደግሞ እንግዲህ አባቱ ድንጋይ በመሸከም ምናምን ሲያስተምረው የቆየ ሰው ድንጋይ ይዞ ይምጣ። ከዛ ደግሞ ፖሊስ ሁከትና ብጥብጥ በማነሳሳት ብሎ ይሰራው። እንዲህ እንዲህ እያለ የቀበሌው ሊቀመንበር ልጅ ሲመረቅ ምን ያደርግ? ለነገሩ ቀላል ነው። ሰዎች ሰብስቦ በረዥሙ ማሰለፍ፣ ወረፋ ማስጠበቅ። አባቴ እንደዚህ እየሰራ ነው ያስተማረኝ ለማለት። ብቻ የነፍስ ወከፍ ገቢዋ አንድ ዶላር ከ85 ሳንቲም የሆነች ሀገር ላይ በችግር ተጎሳቅሎ ልጅን ማስተማር ዜና ሊሆን ስለማይችል ድራማውን ተወት ታደርጋችሁት። ይልቅዬ ወላጆቻችሁን ስራ እንዳታስቀጥሉ መጸለይ የተሻለ ነው። ኢኖቬሽን የተሻለ የጤና ስርዓት ለመገንባት ብቸኛ አማራጭ ነው ይህን ያሉት የቴክኖሎጂና ኢኖቬሽን ሚኒስቴሩ አቶ በለጠ ሞላ ዶክተር ናቸው እኛ ደግሞ ሙስናውን ለማጣራትስ ኢኖቬሽኑ ምን ያሰበው ነገር አለ የሚል ጥያቄ መጠየቅ እንፈልጋለን አሃ አያስታውሱም እንዴ ያኔ ፓርላማ ውስጥ ከመስሪያ ቤቶት ያ ሁሉ ሚሊዮን ብር መጥፋቱ ተነግሮት እኮ ነው የወጡት እና በዛ የጠፉት። በእርግጥ ኮስተር አባባሎት፣ ስለ ጉዳዩ ምንም ሳያውቁ እዛ ምክር ቤት የሆነ ለዝክር ነገር ምናምን እየተጣሩ ነው የሚመስለው። እንግዲህ በዜናው እንደተገለጸው በጤናው ዘርፍ ኢኖቬሽንን በማዳበር የህብረተሰቡን የጤና ፍላጎት ማሟላት ይገባል ብለዋል። እረሱን ይተውና ስለተመዘበረው ብር የሆነ ነገር ይበሉ ነው ወይስ እየሰራው ከፍላለው ብለው ቃል ገብተው ነው? መቼም በአደባባይ ያን ሁሉ ሚሊዮን ብር የት እንደገባ አብራሩ ከተባለ በኋላ አፉ በሉኝ እያሉ እንዳይሆን እንዴ! ያ ገንዘብ እኮ ከጉሮሯችን ነጥቀን የምንከፍለው የግብር ብር ነው። ያ ገንዘብ እኮ መኖር አልቻልኩም እየራበኝ ነው ደሞዜ አልበቃኝም ያለው ዶክተር ገንዘብ ነው እንዴ? ያ ብር እኮ ደሞዝ ወጣን ሎተሪ ወጣ ከሚለው እኩል ሰለብሬት የሚያደርግበት ላብ አደር ገንዘብ ነው። የአንድ ወረዳን በጀት የሚያክል ገንዘብ እናጣራለን ብለው በዛው ጭልጥ። ለነገሩ ያን ጊዜም ብያለሁኝ ማጣራት ያለበት ፖሊስ ነበረ። አሃ ኢኖቬሽኑ የጠፋ ብር ማግኘት ካልቻለ ምን ዋጋ አለው? እኔ ምለው ግን ከመንግስት ጋር ተባብሮ መስራት የዲሞክራሲ አንድ አካል ነው ያላችሁት ይሄንን የገንዘቡን መጥፋት በዲሞክራሲያዊ መንገድ ለማድረግ ነው። እንደ እኛ የሆነ አዲስ አይነት የፖለቲካ ልማድ፣ ባህል ምናምን ታመጣላችሁ ብለን አስበን ነበረ። እንደ ሰው ቤት ተልኮ ሄዶ በዛው ሞቆት እንደቀረ ሕፃን ልጅ እኮ ነው የሆናችሁት። እቃ ማነሳሳት ከጀመራችሁ ግን ይሄ ከባድ ነው። በነገራችን መካከል ፓርቲያችሁ አለ ማለቴ ጽህፈት ቤቱን ከፍታችሁ ስትገቡ መጋኛ እንዳይመታችሁ አሃ ከረመ ብዬ ነው። ለሌላ ነገር አይደለም። እሺ ሌላ ጥያቄ። አሁን በሚቀጥለው ምርጫ ትወዳደራላችሁ? ከማን ጋር ማለት ከመንግስት ጋር ነው ምትወዳደሩት? እ ይሁን እንደዛ ካላችሁ ግን በሚቀጥለው ምርጫ ብትመርጡኝ የጀመርኩትን እንደጀመርኩ ጀመርኩ ጨርሰዋለሁ የሚል ቅስቀሳ እንዲያክሉበት ለማማከር ያህል ነው። አሀ ከሰራ ነው ካደረግ ነው ከውጤቱ መነሳት ይሻላለ። ብቻ የዜና ክፍላችን ለሚኒስቴሩ ምንም አይነት ግላዊ አተያይና አስተያየት እንደሌለው ስንገልጽ በሀገር ጉዳይ ግን ቀልድ እንደማያውቅ እያሳሰብን ነው። በነገራችን ላይ ባለፈው ራሱ የኢሚግሬሽንና ዜግነት ጉዳዮች ኃላፊ ምክር ቤት ባልቀረቡበት ሁኔታ የቅጣት በሚል የሚሰበሰብ ገንዘብ በግለሰብ አካውንት የሚሰበሰብን ገንዘብ የት ነው የምታደርሱ ተብለው ሲጠየቁ ለበዓል ለበዓል ሰራተኞቻችን በግ ያርዱበታል ብለው ምክር ቤቱ አይ በጌ ማብላት ፈጠራ ብሎ ጀርባቸውን ቸብ ቸብ አድርጎን የላካቸው። እናማ የዝች ሀገር የገንዘብ ምዝበራ ከመጋረጃ ጀርባ የሚከናወን ሳይሆን በመንግስት ቢሮ ውስጥ የሆነ ጥግ ላይ ተፈልጎለት ደረሰኝና ማህተም እየተቆረጠለት እቺ ለመንግስት እቺ ለኔ፣ እቺ ለመንግስት እቺ ለኔ እንደሚባልበት ከሁላችንም የተደበቀ አይደለም ለማለት ሲሆን፣ እስቲ ንድገማውና እባኮ፣ እርሶ ሰውዬ የጠፋውን ገንዘብ ያብራሩ ወይ ይጠቁሙ። ወደ ብሩ እምር ጉዳዮቻችን ፈገግ ስንል የነበረው አደይ መልቲሚዲያ ዜና በፈገግታ ላይ ነው። ፈገግታችንን አይንሳል። ሁሌ እንደምንለው ፈገግታችን ለብዙዎች እንዲዳረስ ደግሞ ላይክ፣ ሼር፣ ሰብስክራይብ ያድርጉ።